ባላህ ቃል ያለህን ተአምርና ግስ ህክምና ማግኘት ሲፈልጉ ይህንን ሊንክ ይጫኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበሯችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረሕመት ጥበቃው አይላችሁ ያልኩኝ። የዘወትር ማክሰኞ የምናቀርብላችሁ ከዶክተር መሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው፣ ህይወትህን ተደሰትባት ክፍል 19 ሰዎች ልክ እንደ አፈር ማዕድን የተለያዩ ናቸው። ከሰዎች ጋር ያለን ግንኙነት ስንፈትሽ ሰዎች ልክ እንደ አፈር አይነቶች የተለያየ ተፈጥሮ ይዘው እናገኛቸዋለን። ለስላሳ ሰዎች አሉ፣ ጠንካራ ሰዎች አሉ። ልክ እንደ ልም መሬት ቸር የሆኑ ሰዎች አሉ፣ እንደ ደረቅ ድንጋያማ መሬት ስስታም የሆኑ ሰዎች አሉ። እስቲ እናስተንትን። የተለያዩ የመሬት መልክዓ ምድሮችን የምናቋርጠው በተለያየ ሁኔታ ነው። በደረቅ መሬት ላይ ስንራመድ በጭቃ እንደምንራመደው አይነት አይደለም። አንድ ሰው በደረቁ መሬት ላይ ተረጋግቶ ሲራመድ፣ በጭቃው ላይ ግን ጥንቃቄ ያደርጋል። የሰው ልጆች ተፈጥሮም ልክ እንደዚህ ነው። ነቢዩ አለይሂ ሰላቱ ወሰላም አደም የተፈጠረው ከተለያዩ ቦታዎች ከተወሰደ አንድ እፍኛ አፈር ነው። ስለዚህ የአደም ልጆች የተፈጠሩት እንደ አፈር ቅይጥ ሆነው ነው ማለት ነው። ከሰዎች መካከል ቀይ አለ፣ ነጭ አለ፣ ጥቁር አለ። ከነዚህ መካከልም ጥሩ አለ፣ መጥፎ አለ፣ ነገሮችን ቀለል አድርጎ የሚያለ ሀዘንተኛ አለ ብለዋል አቡ ዳውድ ትርሚዚ ዘግቦታል። ከሰዎች ጋር ባለህ ግንኙነት እነዚህን ነገሮች ከግንዛቤ አስገባ። ቅርብን ቢሆኑ ለምሳሌ አባት፣ እናት፣ ሚስት፣ ልጆች ወይም ሩቅ ጎረቤት፣ የሥራ ባልደረባ፣ ባለሱቅ። የሰዎች የተለያየ ተፈጥሮና ጸባይ በሚሰጡት ውሳኔ ላይ ተጽዕኖ ያሳድራል። ይህን ለማረጋገጥ ቀጣዩን ምርመራ አድርግ። ከሚስትህ ጋር የተወሰነ ችግር ካጋጠመ ከጓደኞች መካከል ኃይለኛ ነው የምትለውን ሰው መርጠ ሚስቴ ችግር እየፈጠረችብኝ ነው፣ አታከብረኝም፣ ምን ማድረግ ይሻለኛል ስትል አማክረው። ሊሰጥህ የሚችለው መልስ የሚከተለውን ነው። ሴቶችን መቆጣጠር የምትችለው በኃይል በቁጣና በማስፈራራት ብቻ ነው። ቆፍጠን በልና ወንድነትን አሳያት ይህን ምክር ከተቀበልክ እሳት ሆነ ቤት ትገባና የዚያኑ ቀን ቤተሰብህን ትበትናለህ። ደግና አስተዋይ ነው የምትለውን ጓደኛህን ምረጥና ተመሳሳይ ጥያቄ ጠይቀው። ቀጣዩን አይነት ምክር ይሰጥሃል። ውድ ወንድሜ ሆይ፣ እሷ የልጆችህ እናት ናት፣ የህይወት አጋርህ ናት። ችግር የሌለበት ትዳር የትም አታገኝም። ታገስ። ጥንዱ ሁሉ ተቻችሎ እንጂ ሁሉም ነገር አልጋ በአልጋ ሆኖለት አይደለም እየኖረ ያለው። በእርጋታ ምከራት፣ ቀስ በቀስ ታሻሽላለች። የሰው ልጅ ተፈጥሮ በሚሰጠው አስተያየትና ውሳኔ ላይ ምን አይነት ተጽዕኖ እንዳለው ተመልከት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ዳኛ ውሃ ጠምቶት ርቦት ወይም ሽንት ቤት መሄድ እየፈለገ ውሳኔ እንዲያስተላልፍ ያልፈቀዱት። ምክንያቱም እነዚህ ጉዳዮች ተጽዕኖ ሊያሳድሩና ውሳኔውንና ፍርዱን ሊያበላሹበት ይችላሉ። በድሮ ጊዜ አንድ ነፍሰ ገዳይ ሰው ነበር። ይህ ሰው አንድ፣ ሁለት ወይም ሶስት ሰዎችን ብቻ አይደለም የገደለው። ዘጠና ዘጠኝ ሰዎችን የፈጀ ጅምላ ጨፍጫፊ ነው። ይህ ሰው ከደም ምላሾች እንዴት እንዳመለጠ የማውቀው ነገር የለም። ምናልባትም ሰውየው በጣም አረመኔ ከመሆኑ የተነሳ የሚጠጋው ሰው ጠፍቶ ወይም እየተደበቀ ይሆናል፤ አላህ ያወቅ። ዋናው ነጥብ ይህ ሰው ዘጠና ዘጠኝ ሰዎችን ከገደለ በኋላ አንድ ቀን የተውበት ሐሳብ በጭንቅላቱ መጣ። ስለዚህ በዓለም ላይ በእውቀቱ አለ የተባለን ምሁር ምን ማድረግ እንዳለበት ለመጠየቅ ወሰነ። ሰዎች ከመስገጃው ላይ የማይነሳ ጊዜውን ለጌታው በመስገድና በማልገዝ ወደሚያሳልፍ ገዳም ውስጥ የሚኖር አንድ መነኩሴ ጠቆሙት! እሱ ዘንድ ሄደና ከፊት ለፊቱ ቆሞ ዘጠና ዘጠኝ ሰዎችን ገድያለው፣ ፈጣሪ ይምረኛል ሲል ጠየቀው። ይህ አንድ ጉንዳን በስህተት ቢገድል ቀሪ ህይወቱን በሙሉ ሲያለቅስ የሚኖር ሰው እንዴት የዘጠና ዘጠኝ ሰዎችን ነፍስ ያጠፋን ሰው እጁን ዘርግቶ ሊቀበል ይችላል? መነኮሴው በጣም ተናደደና ምህረትን አታገኝም ምህረትን አታገኝም አለው። የዚህ አይነት ምላሽ የሚሰጥ እውቀት የጎደለው እና ስሜታዊ ውሳኔ የሚያደርግ ሰው ብቻ ነው። ነፍሰ ገዳዩ ይህን ምላሽ ሲሰማ በጣም ተቆጣ። ጭካኔ የሱናትና ቢላውን አውጥቶ መነኩሴውን ደጋግሞ በመውጋት ሰውነቱን ከቆራረጠ በኋላ በፍጥነት ገዳሙን ለቆ ወጣ። ከጥቂት ጊዜ በኋላ አሁንም ስለ ተውበት አሰበ። ትልቅ የተባለ ምሁር ማን እንደሆነ ጠየቀ። ሰዎችም ወደ አንድ ምሁር መሩት። ሰውየውን የተረጋጋና ጌታን ፈሪ ሆኖ አገኘው። አንድ መቶ ሰዎችን ገድያለው ጌታ ይምረኛል ሲጠየቀው ሞሮ ፈጠን ብሎ ሱብሃንአላህ ከመጸጸት ማን ይከለክልሃል? አለው። አስደናቂ መልስ! እውነትም አንድን ሰው ከመጸጸት ማን ይከለክለዋል? ጌታችን በሰማያት ነው፣ መሬት ላይ ደግሞ ወደ ጌታው መጸጸት የፈለገን ሰው ከመጸጸት የሚከለክል ምንም ኃይል የለም። ይህ ከራሱ ፍላጎትና ስሜት ወጥቶ በእውቀትና በአላህ ሕግ ተመስርቶ አስተያየት የሰጠ ምሁር። ለነፍሰ ገዳዩ ሆኖም መጥፎ ቦታ ላይ ነው ያለኸው አለው። ይገርማል። እንዴት አወቀ? ይህን ያወቀው በሰውየው ወንጀል ብዛትና የሚያስቆመው ሰው አለመኖሩን በማየት ነው። በዚያ ከተማ ውስጥ ግድያና ጭቆና የተለመደ ነገር ሆኗል። ከሁሉም በላይ ደግሞ ለተበደሉ ሰዎች የሚጨነቅ ሰው የለም። እናም በመጥፎ ቦታ ላይ ነው ያለኸው አለው። ይህም ማለት ይህን አገር ለቀ ወደዚህ አገር መሄድ አለብህ። እዚያ አላህን የሚገዙ ሰዎች አሉ። ሄድና እነሱ ጋር ተቀላቀል። ሰውዬው ወደዚያ አገር ለመሄድ ጉዞ ላይ ሳለ መንገድ ላይ ሞተና የምህረትና የቅጣት መላእክቶች ነፍሱን ሊወስዱ መጡ። የምህረት መላይኮች ተጸጽቶ ወደ አላህ በመመለስ ላይ ነበር አሉ። የቅጣት መላይኮች ደግሞ ህይወቱን ሙሉ የሰራው አንድ መሀይር ስራ የለም የሚል መከራከሪያ አመጡ። አላህ ሱብሓነሁ ወተዓላ በሰው አስመስሎ አስተራቂ መላእክ ላከላቸው። በሁለቱ ከተሞች መካከል ያለው ርቀት ይለካና ሰውየው ወደተጠጋበት ይዳኝ የሚል ሀሳብ አቀረበ። አላህ ጥሯ ከተማ እንድትጠጋና መጥፎ ከተማ እንድትርቅ አደረገ። ሰውየውም ወደ ጥሯ ከተማ ተጠግቶ ተገኘ። የምህረት መላኢካዎች ነፍሱን ወሰዱ። መጥፎ አጋጣሚ ሆኖ በእስላማዊ ጉዳዮች ላይ ፍርድ የሚሰጡ ሰዎች በአብዛኛው ፍርድ የሚሰጡት በስሜት ነው። ሁልጊዜ ከሚስቱ ጋር የሚጨቃጨቅ አንድ ጎረቤት ነበረኝ። አንድ ቀን በጣም ተጣልተው፣ አንድ ፍች ፈታትና መለሳት። ትንሽ ቆይቶም ፈታት፣ አሁንም መለሳት። ባገኘሁት ቁጥር የፍችን መጥፎነት በልጆቹ ስለሚኖርበት ከባድ ኃላፊነት ትነግረው ነበር። አንድ ብቻ ነው የቀረ። ለሶስተኛ ጊዜ ከፈታት ከዚያ በኋላ ያንተ ሚስት ልትሆን አትችልም። እንደገና ለታገባት የምትችለው ሌላ ባል አግብታ ከፈታች በኋላ ነው። ስለዚህ አላህን ፍራ፣ ቤትህን አትበት ንለው ነበር። አንድ ቀን ተጨንቆ ወደኔ መጣና ሸህ ወይ ተጣላንና ለሶስተኛ ጊዜ ፈታኋት አለኝ። ያ አይደለም የገረመኝ እንድ መልሳት የሚፈቅድልኝ ጥሩ ሺህ ጠቁመኝ ማለቱ እንጂ በጣም ደነገጥኩ። በሕጋዊ መመሪያዎች ላይ ሳይቀር የብዙ ሰዎች አመለካከት እንደ ተፈጥሯቸውና ስሜታዊ ሁኔታቸው ይለያያል። አንዳንድ ሰዎች በተፈጥሯቸው ሀብት ይወዳሉ። ከሀብታም ፊት ራሳቸውን ዝቅ ሲያደርጉ ብታይ መገረም የለብህም። እንደዚህ አይነት ሰዎች ሀብት ለማከማቸት ሲሉ ልጆቻቸውን ችላ ይላሉ። በእነሱ ስር ላሉ ሰዎች ገንዘብ የሚያወጡትም በመከራ ነው። በስስታም ተፈጥሯቸው የተነሳ የሚያደርጉት ውሳኔም ሆነ የሚያቀርቡት አስተያየት ልክ እንደ ተፈጥሯቸው ቢሆን የሚገርም አይደለም። ከእንደዚህ አይነት ሰው ጋር ሊግባባ ወይም የሆነ ነገር ሊጠይቅ የፈለገ ሰው ከሰውየው ጋር ከማውራቱ በፊት ይህ ሰው ገንዘብ ወዳጅ መሆኑን በአእምሮ መያዝ አለበት። ይህ ከሰውየው ባህሪ ጋር ሳይጋጭ የተሳካ አቀራረብ እንዲኖረው ይረዳዋል። ቀጣዩ ምሳሌ ይህን ያረጋግጣል። ለምሳሌ አንድ ሰው የድሮ ዩኒቨርሲቲ ጓደኛውን መንገድ ላይ ያገኘውና ምሳ ይጋብዘዋል። ጊዜውንና ገንዘቡን አውጥቶ ለእንግዳው የሚሆን ምሳም ያዘጋጃል። ምሳው ላይ እንዲገኙ ሌሎች የድሮ ጓደኞቹንም ለመጋበዝ ስልክ ይደውላል ከነሱ መካከል ልቡ በገንዘብ ፍቅር የተያዘ አንድ ጓደኛ አለው። የደወየውን ድምፅ በመስማቱና ጓደኛቸው በመምጣቱ ቢደሰትም ምሳ ላይ አብረህ ተገኝ የሚለው ጥሪ ሲሰማ፣ ኦ ምሳው ላይ ተገኝቼ እከሌን ባገኘው በጣም ደስ ይለኝ ነበር፣ ሆኖም አሁን በጣም ብዙ ስራ አለብኝ፣ እባክህ ሰላምታ ያን አድርስልኝ፣ ኢንሻአላህ ሌላ ጊዜ አገኘዋለሁ ይለዋል። ከዚህ ሰውዬ ባህሪ አንጻር ስናየው ምሳው ላይ መገኘት ያልፈለገው እሱም ተመሳሳይ ወጫ ወጥቶ ምሳ መጥራት ስለማይፈልግ ብቻ ነው። እዚህ ከተማ ውስጥ አይቆይም፣ እንደውም ዛሬውኑ ከምሳ በኋላ ይወጣል ይለዋል። ጓደኛውን ለማግኘት ካለው ፍላጎት የተነሳ አሃ፣ እንደዛ ነው እንዴ? በቃ ስራውን ትቼ እመጣለሁ አለ። አንዳንድ ሰዎች ማህበራዊ ህይወታቸው ከቤተሰቦቻቸው ጋር ብቻ የተወሰኑ ሰዎች አሉ። የዚህ አይነት ሰዎች ሁሌም ከቤተሰቦቻቸው ጋር መሆን ይፈልጋሉ። ከነሱ መለየት አይችሉም። አንዳንዱ ለትንሽ ጊዜ ያህል እንኳ ከልጆችህ ተለያይ ከምትለው ሌላ ነገር ብጠይቀው ይሻለዋል። ይህ የሚቋቋሙ ነገር አይደለም። ድንቅ ሰው ማለት የሁሉንም አይነት ሰዎች ልብ ማሸነፍ የሚችል ሰው ነው። ስስታም ከሆኑ ሰዎች ጋር ከሆነ አላስፈላጊ ወጪን መቀነስ የጓደኞቹን ልብ ያረጋጋል። ቆጣቢ ከሆኑ ሰዎች ጋር ከተቀመጠ እሱም ቆጣቢ በመሆን ይወዱታል። ቀለል የሚሉ ሰዎች ጋር ከተገናኘ ከነሱ ጋር በመቀለድና በመሳቅ ልባቸውን ይቆጣጠራል። ህይወትህን ተደሰትባት ክፍል 19 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ አድርጉ። ኢንሻአላህ በክፍል 20 እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ